ስለደበረኝ አጠገብ ሆኜ እየተናገርኩ እየተነጫነጭኩ ወይ እያለቃቀስኩኝ ከማስቀይም ከፊት ዞር ብል ይሻላል ብዬ ሁለታችንም ላይ ይሆናል ጣልቃ ሰው ይገባብናል ምናምን እኔ እናሷ ለማለየት በጣም ብዙ ይጣራል እንዳልኳችሁ ነው ባለፈው በጣም ብዙ ተሞክሮብናል ከምታስቡት በላይ እኔ ስለዚህ ይሄ ነገር እግዚአብሔርን ግርም ነው የሚለኝ ሁላ እኔን ውጭ ወስዶ እስከማኖር ሊደረስ ነበረ ይሆናል እኔ አልሄድም ምናምን ማለቴ ነው። ነገራቶችን እውነት ያበለሻሸው ሀይሚና ቡራ ቡታጅራ ገብተዋል ማለት ነው እንግዲህ። ሃይሚ ትናንት እንደሄደች ቡራ ደግሞ ዛሬ እንደሄደ ቪዲዮ ተለቋል ማለት ነው በብሩክ ቤት። ብሩክም እንግዲህ ሀይሚ ትታኝ ስለሄደች በጣም ተናድጃለሁ። ምን እንደሆነ አላቅም ትናንትና ነው ከተለያየም በኋላ የሄደችው ብሏል ማለት ነው። ዛሬ እንግዲህ በአዲስ ቪዲዮ መጥተው ሁሉንም ነገር ተናግረዋል ማለት ነው። እንግዲህ ስለመጣችሁ ደስ ብሎናል። ሀይሚም እንግዲህ የተናደደችበትን ሁኔታ ተናግራለች ማለት ነው። ከዚህ በኋላም ይቀጥላል። ከፋሲል ጋር ያለውም ፋሲልን በምን መንገድ እንደመጣም እንግዲህ ከሁለታቸው የሰማችሁትን ሳምታችኋል ማለት ነው። በመጀመሪያ ግን ሀይሚና ቡራ ይለያያሉ። ሀይሚ ቀለበት አስራለች ብላችሁ ለተደሰታችሁ፣ ሀይሚና ብሩክ ይለያያሉ ብላችሁ ለምትደሰቱ የብሩክ አፍቃሪዎች ማለት ነው። እና ዛሬ መርዶ ላይ እንደሆናቸው ነው የሚሰማኝ። ስለዚህ እኛ ደግሞ ደስ ብሎናል አንድ ላይ ስለሆነ ማለት ነው። ሰላም ሰላም፣ ቤተሰብ እንዴት ናቸዋለሁ? ሰላማችሁ ብዛው በያላችሁበት እያልኩኝ ውድ የጨረቃ ቤተሰቦች እንኳን ወደ ቻና ላይ መጣችሁ። ዛሬ እንግዲህ ሀይሚና ዛሬ ተገናኝተዋል ማለት ነው። እንግዲህ አንድ ላይ ይሄዳሉ ብለን አስበን ነበር። ነገር ግን ሀይሚ ትናንት ትንሽ ተናዳ ነበረ። ሁለታቸውም ነው ተናዶ የነበረው ናት ለመናገር እንግዲህ ዛሬ ቡታጅራ ላይ ሆነዋል። በዓልንም አብረው እንደሚያሳልፉ ታስፋለኝ ማለት ነውእና ምክንያቱም ሁለታቸውም ቡታጅራ ስለሆኑ ሀይሚ እንግዲህ ቡታጅራ የሄድኩት በቃ ሁኔታው ናይታ እሙሽዬ ነይስ ብላኝ ነው። አንቺ ከመጣሽ ቡራም ይመጣል ብላኝ ነው የሄድኩት ብላለች። በዋናነት ግን ስለ ፋሲል ነው መናገር የምፈልገው ማለት ነው። እና እንግዲህ ቡራ ደግሞ እኔ ጥፋቴን አላቅም፣ ምን እንደጠፋው አላቅም፣ ምንም ነገር አላቅም ብሏል ማለት ነው። እስካሁን እየተሰራ ባለው ቪዲዮ ምንም የማውቀው ነገር የለኝም እንደማለት መሰለኝ። እና ስለዚህ እኔ ጥፋት የለብኝም። ምንድን ነው ጥፋቴ? ብዙ ሰዎች እያወራችሁኝ ነበር ብሏል ማለት ነው። ሀይሚም እንግዲህ ለምን በዚህ ልክ መሄድ አስፈለገ ብላለች ማለት ነው። ይሄን ነገር ደግሞ እንግዲህ በመሀላቸው ገብቶ ይሄን ነገር እንዲያደርግ ለፋሲል ማን ፍቃድ እንደሰጠው አናቅም። ሀይሜ ግን ማንንም አልጠየቀም፣ ፍፄንም አልጠየቀም። በዙሪያችን ያለ ሰው አንድ ሰው ሳይጠይቅ እንዴት ህይወቴን ይበጠብጣል? ብላ እንግዲህ ለፋሲል ይቅርታ አላደርግም፣ ገና ብዙ ነገር ምጨርሰው ያልጨረስኩት ነገር አለ ብላለች ማለት ነው። እና ብቻ ግን ምንም ይሁን ምን ፋሲልን ከዚህ በኋላ ማግኝታችሁት ፋሲል ደግሞ ለስራ ብቻ ነው እንጂ ሌላ ምንም ችግር የለ። የሀይሜን ስምም በደንብ እናጸደዋለን። ብሎም ላይቭ ላይ እንደተናገረም እየሰማን ነው እና ስራ እንደሆነ እኮ ግልጽ ነው። ስራ እንደሆነ ግልጽ ሁኖ ሳለ ለምሳሌ በሁለት ፍቅረኛ ሞችተውት እና በሁለት ባለትዳሮች የሆነ ነገር ሲከሰት ወይ ሚስቴቱ ልታጠፋ ትችላለች፣ ወይ ባልየው ሊያጠፋ ይችላል። ሚስቴቱ የምታጠፋ ከሆነ ይሄ ነገር ስህተት ነው ብሎ የሚመክራት ባልየው ነው አደለ? ወይም ደግሞ ባልየው ያልሆነ ስህተት ለሱ ያልታየው ነገር እየሰራ ከሆነ ሚስቴቱ ናት አደለ፣ ስህተት እየሰራህ ነው ብላ መቆጣት ያለባት። ሶ ይሄ ነው መሆን ያለ ያለበት ሀይሚና ቡራ ላይ ማለት ነው እና ምክንያቱም ነገሩ በዚህ ልክ መስፋት አልነበረበትም። አሁን እንግዲህ ሀይሚ እያለችው ያለችው ማለት ፋሲል ምን ተልእኮ እንዳለው እና እንግዲህ በሀይሚና በቡራ ብዙ ችግር እንዳለ ብሩክ እንግዲህ በተለይ በዚህ ዓመት በጣም ብዙ ፈተናዎች ገጥመውኛል በጣም ከሚባለው በላይ እና ደግሞ እኔ ሀይሚን ብዬ ነው እንጂ ውጭ የመኖርም አድቫንቴጅ ነበረኝ ብሏል ማለት ነው። አያችሁ ብሩክን እኮ የብሩክ አፍቃሪዎች ብቻ አይደሉም እያበዱ ያሉ ማለት ነው። ከሀገርም ለማስወጣት ሁላ ነው የሚያብዱትና እንግዲህ ባለፈው አይታችኋል ሀይሚ ራሱ ማለት አሜሪካ እንውሰድሽ ቡራ ወደ ዱባይ ሂዶሳል። የአሜሪካ ትኬት ምናምን እንላክልሽ እንውሰድሽ እያሉ በጣም ብዙ ሰዎች ሃይሜን አናግረዋታል። ያ ማለት እንግዲህ እኛ ደግሞ ለምን ይሆናል ለማን ብሩክን ጥላ የምትሄድ መሆን የለበትም፣ ሁለታችሁን ሊያለያዩችሁ ነው ብለናል ማለት ነው። እና ብሩክም እንግዲህ ደግሞ በተቃራኒው ዛሬ ለሱም ልክ ለሀይሜ እንደሚደረገው አንተንም የተሻለ ቦታ ወስደን ማኖር እንችላለን ብለዋል ማለት ነው እንግዲህ ን የሚያደርጉ አፍቃሪዎች የሚሆኑ የስራ ሰዎች የሚሆኑ የሚታወቅ ነገር የለም። ያው ብሩክ እንዳለው በደፈን ሆነ የተናገረ ብቻ ግን በሀይሚ ከሀይሚ የሚበልጥብኝ ነገር የለም ብሎ ሁሉንም አልተቀበለም ማለት ነው እና ያም ይሁን ይህ ሃይሜን እየተሳደባችሁ የቡራን ፕሮፋይል አድርጋችሁ የቡራ አፍቃሪዎች ለምትጨፍሩት ማለት ነው። እና ይሄው በአንድ ላይ መጡ። አሁንስ ምን ተሆኑ? መቼም ሃይሜና ቡራን መለያየት አትችሉ። መቼም ማለት ነው ከንቱ ድካም ብቻ ማለት ነው፣ ከንቱ ልፋት ማለት ነው። እውነት ለመናገር ማለት የብሩክን ፕሮፋይል አድርገው የሚጨፍሩና ሚስቲቱን የሚሳደቡ ምን ፈልገው ነው? አንድ ሰው ባልየውን ወዶ ሚስቲቱን ከጠላ ምን ይባላል አሁን እውነት ለመናገር ስለዚህ የብሩክ አፍቃሪዎች መሆናችሁ ግልጽ ነው ማለት ነው። እና እንግዲህ የምታገኙ ከሆነ ላማለኝ በሰማይ ወተቷን ማ ላይ ነው ለፍታችሁ ዩት ማለት ነው። እና አብረው ስለመጡ ደስ ብሎኛል። እናንተ ደግሞ እንግዲህ አዘለኝ እንደሆናችሁ ይገባኛል ማለት ነው። እና ብቻ ሄሚና ቡራ እንግዲህ በአንድ ላይ መተዋል። ከዚህ በኋላ ያለውን ችግር ለአንዴና ለመጨረሻ ከፋሲል ጋር ይጨርሳሉ ማለት ነው። ብቻ በዋናነት ጥፋተኛ ፋሲል ነው ብዬ ነው የማስበው። ለምን ቢባል ማለት ተመካክረው እየሰሩ ካልሆነ ፋሲል ይሄንን ሪስክ ወስዶ የሁለታቸውን ፍቅር ለመፈተን ፈልጎ ከሆነ በዚህ ልክ መሄድ አልነበረበትም። ምክንያቱም ሀይሚ ብሩክን አሳጥቶኝ ነበር ብላለች። በዋናነት ፋሲል ብሩክን አሳጥቶኝ ነበረ። ስለዚህ በዚህ ልክ መሄድ አልነበረበትም። እሱ ማን ስለሆነ ነው ህይወት የሚበጠብጥ? ብላለች። ማለት ነው ሀይሚ ማለት ነው። ስለዚህ ፋሲል ከምን ተነስቶ ነው ብር ተከፍሎት፣ እንግዲህ ቡራም እንደተናገረው ብር ተከፍሎት እኛለ ያለ የነበረውን ሰው ነግሮኝ፣ ቀርቦኝ፣ አዋርቶኝ ከዚያ ሰው እንድርቅሁኛ ያለው ብሏል ብሩክ ዛሬ ማለት ነው። እና ሀይሚ ደግሞ ከእነዚህ ውስጥ አንዱ እሱ እንዳልሆነ በምን አውቃለሁ አለች። ማለት ሀይሚ ፋሲልን እንግዲህ በዚህ መልኩ ስለመጣ መጠርጠርም ግድ ነው ማለት ነው። ያም የሆን ሁለታችሁ መጠንቀቅ መቻል አለባችሁ። አሁን ደግሞ ብሩክ መኪናም ገዛ እንዲህም፣ እንዲህም ብቻውን ወደዚህ ወደዛ ስትል ጥንቃቄ ልታደርግ ይገባል። ሀይምዬም እንግዲህ ነገሮችን ሰከን ባለመንገድ አስበሽ ብሩክ የሚልሽን ሰምተሽ ማለት ቀለበት ምናምን የተባለው ነገር ውሸት እንደሆነ አንቺ ጋር ግልጽ ስለሆነ በይቅርታ ነገሩን መዝጋትና ከፋሲል ጋር መፋታት ነው ያለብሽ ማለት በቃ አለመገናኘት ማለት ነው። ነገሩን ባንዴ መቆጨት አለብሽ ሀይሚ ማለት ነው። እና ነገሩ ከዚህ በላይ መስፋት የለበትም። በቃ ብሩክ የሚልሽን ስሚ፣ የሚልሽን ስሚ። ነገሩን በቃ ካከረርሽው ከዚህ በላይ ሊከር ስለሚችል ውሸት እንደሆነ ስለምታውቂ፣ ቀለበቱን ደግሞ በምን ምክንያት ማን እንዳቀነባበረው እና አንቺ እንድታስሪ ተደርጎ እንደተሰራ እንግዲህ ውሸቱ የሚሁን ምን አንቺ ጋር ነው ያለና፣ ስለዚህ ነገሩ በይቅርታ እንዲታለፍ ማድረግ ነው። ለምን ውሸት ስለሆነ እውነት ቢሆን አንቺ ተጎች ስለሆንች ለምን ይባላል፣ ግን ውሸት ስለሆነ በይቅርታ ነገሩን መዝጋትና ህይወትሽን ከብሩክ ጋር መቀጠል ነው ያለብሽ። ብቻ ዛሬ አብራችሁ ስለመጣችሁ ደስ ብሎናል። በትክክለኛው ለሚወዷችሁ፣ ለሚጨነቃችሁ ከአስመሳይ ነጻ ለሆኑት ኦዲየንሶች ዛሬ ትልቅ ደስታ ነው። ለምን ሁለታችሁ እንደዚህ ያው ችግራችሁን ፈታችሁ ባንድ ስለመጣችሁ ከዚህ በኋላም ሶስተኛ ወገን ማስገባት የለባችሁም ማለት ነው። እውነት ለመናገር ያ ማለት ማን ፈቅዶለት አሁን ለምሳሌ ፋሲል ማን ፈቅዶለት ነው በሀይሚና በቡራ መሀል ገብቶ እንዲህ አይነት ፍቅራቸውን የሚፈትን ማለት ነው። ስለዚህ ይሄ ልክ አይደለም፣ ፋሲል በፍጹም ትክክል አልሰራም ማለት ነው። ስለዚህ ሁለታችሁም ትልቅ ዋጋ ከፍላችኋል። ብሩክም ቢሆን ለሀይሚ ሲል ብዙ ነገሮችን እየሰረዘ እንትን ብለዋል እና ሀይሚም እንደዚሁ ማለት ነው። እና ሁለታችሁም የተሻለ ኑሮ መኖር የምትችሉ በውጭ ሀገርም የተመቻቸ ስራ እንላክላችሁ የሚሉ ለሀይሚም ለአንተም ብዙ ሰዎች አሉ። ነገር ግን ከምንም በላይ ፍቅር ስለሚበልጥ እንደዚህ የተገነባን ፍቅር ደግሞ በእንደዚህ ነገር ማጣት ስለሌለባችሁ ጥንቃቄ ማድረግ አለባችሁ። ሀይሚም ቡራም ማለት ነው እና ሶስተኛው